የኤርትራ ሰራዊት በኢትዮጵያ ድንበር ተሻግሮ ጥቃት ሰነዘረ። ተጨማሪ ዘገባ በቆይታችን ትሰማላችሁ። በአማራና በኦሮሚያ ክልል እየተደረገ ያለው ጦርነት አሁንም ተጠናክሮ ቀጥሏል። ከተለያዩ የጦርነት ቀጠናዎች ሰበር መረጃዎች ደርሰውናል። ዝርዝር ዘገባ ይዘንበታል። በትግራይ ጊዜያዊ አስተዳደር ገና ከጅምሩ አደገኛ ተቃውሞ ገጥሞታል። ከመቀለ ደረሰንን ሰበር መረጃ በትንታኔ እናሰማችኋለን። የወራቤ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ውስጥ ተፈጠረ በተባለ ብልሹ አሰራር ታካሚዎች ከፍተኛ እንግልት ውስጥ መግባታቸውን ለጣቢያችን ቅሬታቸውን ያቀረቡ የተቋሙ ባለሙያዎች ተናገሩ። ዝርዝሩን በቆይታችን እናሰማችኋለን። በፋኖ ተማረከ የተባለው የመከላከያ ሻለቃ ጉዳይ አወዛጋቢ ሆነዋል። አዲስ መረጃ ይዘነላችሁ መተናል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን በማክበር ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። ወራቤ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ውስጥ ብልሹ አሰራር እየሰፈነ በመምጣቱ ታካሚዎች እየተግሏሉ እንደሚገኙ የሆስፒታሉ ሰራተኞች ለጥበብ ሚዲያ ተናገሩ። ሆስፒታሉ ከዚህ በፊት በአገልግሎት አሰጣጡ ምስጉን የነበረ ሲሆን አሁን ላይ በሆስፒታሉ አስተዳደር በተፈጠሩ ብልሹ አሰራሮች ታካሚዎች እየተጉላሉ እንደሚገኙ ነው የተናገሩት። ስማቸውን ለደህንነታቸው በመስጋት እንዳንገልጽ የጠየቁን የሆስፒታሉ ሰራተኞች የአስተዳደሩ አካላት ትርፍ ለማካበት በሚል ሆስፒታል ውስጥ ከነበሩ አምስት ፋርማሲዎች ሁለቱን ሞዴል ፋርማሲ እንዲሆኑ በማድረጋቸው ማህበረሰቡ በማጤማ አገልግሎት እንዳያገኝ አድርጎታል ብለዋል። ከዚህ በፊት ሞዴል ፋርማሲ ከሆስፒታሉ የግቢ አጥር ጫፍ ላይ የነበረች አንድ ፋርማሲ ብቻ የነበረች እንደሆነ ገልጸው አሁን ላይ ግን ትርፍ ለማግኘት በሚል ሆስፒታሉ ውስጥ ከነበሩ አምስት ፋርማሲዎች ሁለቱ ወደ ሞዴል ፋርማሲ ተቀይረዋል ብለዋል። ሞዴል ፋርማሲ ማለት የፋርማሲ ትርፍ ለሰራተኞች ለማኔጅመንትና ለሆስፒታሉ የሚከፋፈልበትን አሰራር የሚከተል ነው። በሞዴል ፋርማሲ በማጤማ መድኃኒት ማግኘትም አይቻልም። ታካሚዎች ሆስፒታል ውስጥ መድኃኒቱ እያለ ሞዴል ፋርማሲ ውስጥ በመሆኑ ብቻ በገንዘብ እንዲገዙ ይገደዳሉ። ኅብረተሰባችን የማጤማ ማዋጮ ብዙ ብር በግዳጅም ጭምር እንዲከፍል ይደረጋል። ይሁን እንጂ ሆስፒታሉ ትርፍ ለማካበት በሚል በተከተለው አሰራር ማጤማው ብዙም ለኅብረተሰቡ እየጠቀመ አይደለም ብለዋል። ህዝቡ ከኪሱ አዋጥቶ የሰራ ሆስፒታል እንደመሆኑ የህዝቡን ተጠቃሚነት ማስቀደም ሲገባው የጥቂት ሰዎችን ተጠቃሚነት ላይ ትኩረት አድርጎ እየ ራ እንደሆነ ነው እየተናገሩት። ሌላኛው ባለሙያ የመድኃኒት አቅርቦት ከፍተኛ ችግር መኖሩን ያነሳሉ። የሆስፒታሉ አስተዳደር ከግል ፋርማሲዎች ይሰራል በሚያስብል መልኩ ታካሚዎች መድኃኒት እያገኙ አይደለም ነው ያሉት። ሆስፒታሉ ውስጥ መድኃኒት ካለም በሞዴል ፋርማሲዎች ነው። በነሱ ደግሞ ታካሚዎች በማጤማ አገልግሎት ማግኘት አይችሉም ብለዋል። ከውጭ እንግዶችና ሚዲያዎች ይመጣሉ ሲባል ፋርማሲዎቹ እንዲሞሉ ይደረጋል። ከትንሽ ቆይታ በኋላ ግን ፋርማሲዎቹ ባዶ ናቸው ሲሉ ተናግረዋል። የሆስፒታሉ የግዢ ሂደት ከፍተኛ ብልሹ አሰራር የተንሰራፋበት መሆኑን የገለጹት ሌላኛው የሆስፒታሉ ሰራተኛ አብዛኛዎቹ የሚገዙ ዕቃዎች ጥራታቸው ዝቅተኛ በመሆኑ አብዛኞቹ ማሽኖች አገልግሎት እየሰጡ እንዳልሆነ ገልጸዋል። ለምሳሌም ማሞግራፊ የጡት መመርመሪያ ማሽን በተገዛ ጥቂት ጊዜ ውስጥ ከጥቅም ውጭ መሆኑን ተናግረዋል። የግዢ ሂደቱ ግልጸኝነት የማይታይበትና ብልሹ አሰራር የሰፈነበት ነው ብለዋል። የሆስፒታሉ አስተዳደር በፈጠረው ብልሹ አሰራር ቁጥራቸው ከፍ ያሉ ሐኪሞች እና ባለሙያዎች ጥለው በመውጣታቸው ከፍተኛ የባለሙያ እጥረት እንዳለ የተናገሩት በሆስፒታሉ ሐኪም የሆኑ ቅሬታ አቅራቢ ብዙ ዶክተሮች ከአዲስ አበባ እየተመላለሱ የሚያክሙ ሲሆን አብዛኞቹ ግን በትክክል በቀጠሯቸው ሰዓት አይመጡም። በዚህም ታካሚዎች ይጉላላሉ ብለዋል። ከሆስፒታሉ አስተዳዳሪ ሼር የሆነ ክሊኒክ አዲስ አበባ ውስጥ ያለው ሐኪም መጥቶ አያውቅም፣ ግን ደሞዝ ይከፈለዋል ብለዋል። ሲቲ ስካንና ኤክስሬ የሚያነቡ ባለሙያዎች በብልሹ አሰራሮች ጥለው በመሄዳቸው አንድ ውጤት ከአዲስ አበባ ተነቦ እስኪመጣ 15 ቀናትን ይፈጃል፣ አንዳንዴም ታካሚው ከሞተ በኋላ ውጤቱ ይመጣል ብለዋል። ከዚህ በፊት በቀናት ውስጥ ይደርስ የነበረው አሁን ላይ ቴሌሜዲሲን በሚል አሰራር ከአዲስ አበባ እስኪመጣ ታካሚው በከፍተኛ መጠን እየተጉላላ ነው ብለዋል። የሆስፒታሉ ስራ አስኪያጅ ዶክተር ካሊድ ሸረፋ ሞዴል ፋርማሲን በተመለከተ የቀረበው ቅሬታ ተገቢ እንዳልሆነ ገልጸው አሰራሩ ሀገር አቀፍ መመሪያን ተከትለን እየሰራ ነው ነው ብለዋል በሀገር አቀፍ ደረጃ የመድኃኒት አቅርቦት ችግር መኖሩን ገልጸው በተቻለን መጠን መድኃኒት ለማቅረብም እየሰራን እንገኛለን ነው ያሉት። የሲቲ ስካንና የኤክስሬይ ውጤትን በተመለከተ በቴሌሜዲሲን በተባለ አሰራር እየሰራን ነው። እንደ ሀገር አቀፍም በዘርፉ የባለሙያ እጥረት አለ። ለመቅጠር በተደጋጋሚ የቅጥር ማስታወቂያ ብናወጣም ባለሙያ ልናገኝ አልቻልንም ብለዋል። በፕሬዝዳንት ታደሰ ወረደ የተመሰረተው ጊዜያዊ አስተዳደር ካቢኔ አካታችና አቃፊ ባለመሆኑ አንቀበለውም፣ በጉልበት የመጣ ነው ሲሉ ሶስት የክልሉ ፓርቲዎች ተናገሩ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወዱ ወረደ የተቋቋመው ካቢኔ አካታችና አሳታፊ ባለመሆኑ ተቀባይነት የለውም ሲሉ በክልሉ የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ትላንት በጋራ በሰጡት መግለጫ አስታውቀዋል። በሌተናል ጄኔራል ታደሰ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑ ሶስቱም ፓርቲዎች ተናግረዋል። የትግራይ ነጻ አውጪ ፓርቲ አረና፣ የትግራይ ለዴሞክራሲ እንዲሁም ባይቶና ትግራይ የተባሉ ፓርቲዎች በጋራ በሰጡት መግለጫ ነው ይህንን የገለጹት። በክልሉ በቀድሞ ጊዜያዊ አስተዳደር የተመሰረተው የጊዜያዊ ምክር ቤት በፕሬዝዳንት ታደሰ ወረደ ለሚመራው ጊዜያዊ አስተዳደር ዕውቅና እንደማይሰጠው፣ በክልሉ እንዲካሄድ በፕሬዝዳንት ታደሰ የተጠራውን ብሔራዊ እርቅ እንደማይቀበለው የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀነ ገልጸዋል። በተያያዘ ዜና በክልሉ የተፈናቀሉ ሰዎች ቁጥር አንድ ሚሊዮን መድረሱንና ተፈናቃዮች ከዚህ ቀደም በነበረው የከፋ ችግር ውስጥ መሆናቸውን የህዝብ እንባ ጠባቂ ተቋም ተናግረዋል። የተፈናቃዮች ችግር ከነበረው ተባብሶ ለበሽታና ለሞት እየተዳረጉ መሆኑን በመቀሌ የኢትዮጵያ ሕዝብ እንባ ጠባቂ ተቋም ቅርንጫፍ ኃላፊ ተናግረዋል። የቅርንጫፍ ጽህፈት ቤቱ ኃላፊ አቶ ፀሐይ እምባዬ በትግራይ ክልል ያሉ ተፈናቃዮች ያሉበት ሁኔታን በተመለከተ በዚህ ዓመት በተቋሙ ቁጥጥር ተደርጎ የተፈናቃዮች ቁጥር አንድ ሚሊዮን መድረሱ ታውቋል ብለዋል። ዘንድሮ የሱዳን ጦርነትን ሸሽተው የመጡ እንዲሁም ወደ ቀያቸው ተመልሰው የነበሩ ተፈናቃዮች በተለያዩ ምክንያቶች ወደ መጠለያ ጣቢያዎች ዳግም የተመለሱ ተፈናቃዮች ቁጥር ሲደመር የተፈናቃዮቹ ብዛት አንድ ሚሊዮን መድረሱን ነው የተናገሩት። ተፈናቃዮቹ የውሃ አቅርቦት ችግርም አለባቸው። ከዚህ ቀደም በነፍሰ ወከፍ 15 ኪሎግራም እህል ይሰጣቸው ነበር፣ አሁን ግን እርዳታ ወደ 9 ኪሎግራም ወርዷል። የምግብ እጥረት ያመጣቸው የተለያዩ በሽታዎች ሰዎች መኖራቸውንና በዚህም ምክንያት ሞት መከሰቱንም ሰምተናል ብለዋል አቶ ፀሐዬ። ተከስቷል ስለተባለው የሰዎች ሞት እየጠየቅናቸው፣ ኃላፊው ሞቱ መከሰቱን እናውቃለን፣ ነገር ግን ስለ ጉዳዩ በዝርዝር እንዲነግሩን የክልሉን ማኅበራዊ ጉዳይ ቢሮ ጠይቀናል ብለዋል። በቅርቡ በክልሉ የዘነበው ዝናብ የተፈናቃዮችን መጠለያ ከጥቅም ውጭ አድርጎታል። ተፈናቃዮችን መጠለያ ድንኳንም የላቸውም። መንግስት ክረምቱ ከመድረሱ በፊት ነዋሪዎችን ወደ ቀያቸው እንዲመለሱ ማድረግ አለበት ሲሉ ጠይቀዋል። በትግራይ ክልል ጠረፍ ባለው የኢሮብ አካባቢ ነዋሪዎች ላይ በኤርትራ ሰራዊት የሚደርሰው ማሳደድ አሁንም እንደቀጠለ መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም የመቀለ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፀሐዬ ተናግረዋል። የኤርትራ ሰራዊት በኃይል የተቆጣጠረው የባድሜ አካባቢ ላይ የሚኖረው የኢሮብ ማህበረሰብ ላይ መፈናቀል፣ ግድያና አስገድዶ መድፈርን የመሳሰሉ ከባድ የተባሉ የጦርነት ወንጀሎችን እየፈጸመ ይገኛል። የኢትዮጵያ ሉዓላዊነትን በመድፈርም በኢትዮጵያ ሉዓላዊ ዜጎች ላይ ጥቃት እየሰነዘረ ይገኛል። ይሁን እንጂ የኢትዮጵያ መንግስት እስካሁን ድረስ ባለው ሁኔታ ለዚህ ለሻቢያ መንግስት ጸባጫሪ ድርጊት የአጸፋ ምላሽ ሲሰጥ አልተስተዋለም። በታጣቂ ኃይሎች ላይ ያነጣጠረ ጥቃት መሰንዘሩን መከላከያ ሰራዊቱ አስታውቋል። በምስራቅ ጎጃም ዞን ግዳጅ ቀጠና ላይ ተሰማርቶ የሚገኘው የምዕራብ እዝ ክፍለ ጦር በእነብሴ ሳር ምድር ወረዳ ላይ ባካሄደው ዘመቻ በታጣቂ ቡድን ላይ የሰብዓዊና የቁሳዊ ኪሳራ ማድረሱን አስታውቋል። የክፍለ ጦሩ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሌተናል ኮሎኔል ብዙ ዓለም መሐሪ ሰራዊቱ በወሰደው የኃይል እርምጃ ታጣቂዎችን በመበታተን ብሬንን ጨምሮ ሌሎች መሳሪያዎችን እና ተተኳሾችን በቁጥጥር ስር ማዋል መቻሉን ተናግረዋል። በተመሳሳይ በምስራቅ አርሲ ዞን ጂጁ ወረዳ ሕዝብን ሲዘርፍ በነበረው የሸኔ ቡድን ላይ እርምጃ ወስደናል ብለዋል። በቦታው ላይ ተሰማርቶ ግዳጁን እየተወጣ ያለው የደቡብ እዝ ጉና ክፍለ ጦር አንድ ሬጅ መንት አባላት ባደረጉት የግዳጅ ስምሪት የበዓል ሰሞኑን ምክንያት በማድረግ ህዝብን ለመዝረፍ ሙከራ ባደረገው ሸኔ ላይ እርምጃ ተወስዶበታል ብለዋል ሰራዊቱ ባወጣው መግለጫ። በተያያዘ ዜና በሰሜን ሸዋ ዞን ተማረኩ ተብሎ በፋኖ የተነገረው ሻለቃ ለበዓል ቤተሰቦቻቸውን ለመጠየቅ በሄዱበት የተያዙ መሆኑን ለመንግስት ውግንና ያላቸው ሚዲያዎች ገለጹ። ራሱን የአማራ ፋኖ በሸዋ ጠቅላይ ግዛት ብሎ የሚጠራው ታጣቂ ኃይል በልዩ ኦፕሬሽን ከፍተኛ ኛ ወታደራዊ አዛዥ ጫኔ ለገሳ አሊን በቁጥጥር ስር አውለናል ማለቱ ይታወሳል። በከፍተኛ ወታደራዊ ኦፕሬሽን ያለምንም መስዋዕትነት ከደብረ ብርሃን ዙሪያ ቃይት ላይ የመከላከያ ሻለቃ አመራሩ በተዘናጋበት በቁጥጥር ስር ውሏል በሚል ተዘግቦ ነበር። ይሁንና ለመንግስት ውግንና ያላቸው የማኅበራዊ ሚዲያ አውታሮች ሻለቃ ጫን የለገሰ ለበዓል ቤተሰብ ጥየቃ በሄደበት በቁጥጥር ስር መዋሉን የተናገሩት፣ ሻለቃው መኖሪያዊን ሐዋሳ አካባቢ በሚገኘው የደቡብ እዝ ካምፕ ያደረገ በሕክምና አገልግሎት ሰጪነት ላይ የተሰማራ የመከላከያ አባል እንደሆነ ነው የሚዲያ አውታሮቹ የተናገሩት። ይህ ጥበብ ሚዲያ ነው። መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን። የዛሬው የጥበብ መረጃችን በዚህ አብቅተዋል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን በማክበር ሚዛናዊና ተአማን የሆኑ ትኩስ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የዶል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘናል። ሰላም